እንዴ! መቼ? ዛሬ? አዎ፣ የምትይ ከሆነ ዛሬ ቢሆን ደስ ይለኛል። እሺ፣ ግን ውጤት ደረስ እንዴ፣ አይ፣ ውጤቱማ መቼ እንደሚደርስ ተነጋገርን እኮ። እና ምን የተለየ ነገር ኖሮ ነው? ስለ ሀና አባት ጉዳይ ላወራሽ ፈልጌ ነበር፣ ወይዘሮ ሜላት። ስለ ሀና አባት? ስለ ሀና አባት ምን? እሱም በአካል ቢሆን አይሻልም? ይህን ያህል ከባድ ነገር ነው? እንዴ፣ አይ ከባድ ነገር ሆኖ እንኳን ሳይሆን ስለ ሕክምናው ጉዳይ አንዳንድ ነገሮችን ማወቅ ስላለብሽ ነው። ማለት ደግሞ ማለት ነው ሰራተኛዋ አትሰራም። እንደ ሀና ነው ሰራተኛ የምታያት? አዎ ሀና ሰራተኛ አይደለችም። እንደ እሺ አሁን እሱን ተይው ተነሽና እንስራ። እንዴ እሷ ለምን አትሰራም? አልመጣችም እና ስትመጣ ትስራ። እኛ ምን በወጣ ነው የምንሰራው? እና እሷ እስከምትመጣኛ በራ መሞት አለብን? ሲጀመር እሷ ለምንድነው በጠዋት አልመጣችም? እሱን ስትመጣ ብትጠይቂያት አይሻልም? እሺ በቃ አሁን አትቆጪኝ።

እንደ ከብት ዝም ብሎ ይጋጡት። ለመሆኑ ታጥቧል? አሁ የምራሁን ነው አጥቢ ያመጣሁት። እንዲሁም ቆይ ላሳዩት። እኔንም እንደው በዚህ እድሜ ህፃን አደረክኝ አይደለም። አረ ፋዘር ሙድ ይዛሉ እንዴ? እንዲሁም እንዴት እንደሚበላ ላሳዩት። ወይኔ ፋዘር ሙድ ያዙብኝ አይደል? ምን አድርጌ ምን እንዳያዝኩኝ ገምቱ። ስሎት እርሶ ሳይገምቱ ሰጥታል። ልኩ አንቺ እንዳታስብ። ለነገሩ አንተ ካለለት አባዬ እንደማይደብረው አውቃለሁ። አትጨነቂ። ከፈለግሽም በዚያ ወደር ይህን ያለው አድር ነበር። ግን አንተ ትናፍቀኛለህ። አረሃኒቾ ሙድ መያዘ በቃም። ዛሬ በጣም ደስ ስላለኝ እኮ ነው። ምን ተገኘ? እሱን ስመጣ ነግረዋሉ። እሺ ፒስ። በቃ ስለ ሷ ልታወሪኝ ከሆነ የመጣሽው፣ መቼ ማንግባ፣ ለምድ ማንግባ። ባህና ጉዳይ አይደለም። ከአንቺ ነው ከልጆቼ ጋር እንኳን መግባባት አቅቷል። ምን ማለት ነው ደግሞ? ይ በዛ ቀእዛ ነገር አንቺን እኮ ነው። ምንድን ነው የሚያስቅሽ? አያት ያለች ነገር ሰላም ሊነግራኝ ነበር እሱ ትዝ ብለኝ እኮ ነው። ይህን ያህል ምስቂብኝ ንቀሽኛል ማለት ነው? እና ምን ልታደርጊ ነው? ቆይ ለምንድን ነው የምትፈታተኝኝ? እኔ እየተፈታተንኩሽ አይደለም። በቁሜ እየሳቅሽብኝ ከዚህ በላይ መፈታተን አለ? መቼም እንደማልፈራሽ ደጋግሜ ነግሬሻለሁ። እንድትፈሪኝ አንቄ ልግደልሽ? አረ እባክሽ አንቁ መግደልኩ ፎቶ እንደመስረቅ ቀላል አይደለም። ምን ለማለት በጉጉት ሲጠበቅ የነበረው የነሃንዬና የእርግብ ውጤት ሳይነገር ቀርቷል። ለምን ይሆን እያራዘሙት? ባናው ቅም ሀያታቸው መታ ግን ልጃቸው ሀና እንደሆነች ውስጣቸው ስለነገራቸውና የህፃንነት ጊዜዋን እያስታወሱ ልጃቸው ሀና እንደሆነች እየተናገሩ ነው። ወይዘሮ ሜላት ግን አሁንም ፊቷን እያዞሩባትና ከቀን ቀን እየከፉባት መጥተዋል። ሀንዬም አረ እናትነቱ ቀርቶኝ ዛሬስ በሰራተኝነት በሰላም በኖርኩ እያለች በምሬት ስትናገርም ሰምተናታል። ሰላም ጤና ይስጥልን፣ ወደ ቻናል ቤተሰቦች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል አርባ ሰባትን የምንመለከት ይሆናል። እንግዲህ ዛሬ ሁሉም ሰው በጉጉት ሲጠብቅ የነበረውና ኃይለኛ ፍጥጫ የነባዩሽና ና የነርግብ ሴራ ይጋለጣል ወይስ ውጤቱ ተጭበርብሮ ሀንዬ ልጃቸው እንዳልሆነችና እርግብን ልጅ አድርጋ ትቀበል ይሆን የሚለው ፍጥጫ የተጠበቀ ቢሆንም ምርመራው ውጤቱ ግን ሳይነገር ቀርቷል። ይሁን እንጂ አሁን በአዲስ የተቀላቀሏቸው ሀያቷ መምጣት ከልጅነት ጀምሮ ሀንዬ ምን አይነት ልጅ እንደሆነች እያስታወሷት ነበር። ሀንዬ አሁን ያላት ትህትናና ትግስት ከድሮ ከህፃንነቷ ጀምሮ እያመሳሰሉና በትክክልም በህፃንነት የምታውቃት ሀና ትሆን የሚለው ውዝግብ ውስጥ ገብተዋል። ቢሆንም ግን ይህን ስሜታቸውን መደበቅ አልቻሉም። ልጅ አድርገው የተቀበሏት ሀናን ሲሆን፣ እርግብን ግን ሰራተኛ ነሽ በማለትም አናግረዋታል። ሰላም ግን የጠፋችው ሀሴት ማለት እርግብ እንጂ ሀና አይደለችም። ሰራተኛችን ሀና ናት። እርግብ ደግሞ ከአስራ ስድስት አመት በኋላ የተገኘችው እህታችን ናት፣ በማለት እርግብ የሰማችውን ታሪክ ስትታርክላቸው ነበረ። ይሁን እንጂ ወይዘሮ አስቴር የሰላምን ንግግር አልተቀበሉትም። አንዬ አባቷን በማስታመም የስራ ሰዓቷ እየረፈደባት ስለሆነ ወደነ ወይዘሮ ሜላት ቤት በምትሄድበት ሰዓት ጥሩ ነገር አይጠብቃትም። አሁንም ስራውን ችላ ብለሽዋል። ምግብ የሚያበስሉት ልጆቼ ናቸው። አንቺ ግን በትክክል ስራሽን እየሰራሽ አይደለም እያሉ በሰበብ አስባቡ ሀና ላይ እየጮሁባት ነበረ። ሀንዬም አባቷ እንደ ታመመባትና በዛ ምክንያት እንዳረፈደች ብትናገርም ወይዘሮ ሜላት ግን ቂማቸውን ሊወጡባት ፈልገዋል። ታዲያ ሀንዬም በምሬትና በብስጭት እናትነቱ ቀርቶብኝ አሁንስ በሰራተኛም በሰላም በኖርኩኝ እያለች ትናገራለች። ወይዘሮ አስቴርም ሀንዬ ከልጅነቷ ጀምሮ አቮካዶ እንደማትወደ እያስበችና በልጅነቷም እጇን እያስታጠበቻት ምግብ ለእኔና ላንቺ እናቴ ሰርታለችና ላቅርብልሽ እያለች ስትገላገል አሁን ካለው ያህና ትግስተኛና አስተዋይነት ባህሪ እያመሳከረችና እያሰበቻት ነበረ ታዲያ የሀናን ታሪክ በመዝረፍ ልጅ ነኝ ብላ የተከሰተችው እርግብን ልጅ ነኝ ማለትሽ ሳያንስ ለምን የሰው ታሪክ መዝረፍስ ለምን አስፈለገሽ በማለት የውስጣቸውን ቅሬታቸውን ሊደብቋት አልወደዱም አንየንም ያሳለፍሽውን መከራና ችግር ሰምቻለሁ ነይስኪ ሙሉ በሙሉ ታሪክሽን አውሪኝ በማለት ከሀንዬ መስማት የፈለጉት አንዳንድ ነገር ቢኖርም ሀንዬ ግን እትዬ ከመጣች ጥሩ አይሆንም በማለት ልትነግራቸው የፈለገችው ታሪክ ቢኖርም ወይዘሮ ሜላትን በመፍራት ምንም ሳትናገር ቀርታለች። ይሁን እንጂ ወይዘሮ አስቴር የተሰማቸውን ስሜት ለወይዘሮ ሜላት ሊደብቋቸው አልወደዱም። እኔ ልጅሽ የምትመስለኝ ሀንዬ ናት እንጂ እርግብ አይደለችም በማለት ለወይዘሮ ሜላት እየነገሯት ቢሆንም እኔ ልጄ እርግብ እንጂ ሀና አይደለችም የጠፋችው ሀሴት ከአስራ ስድስት አመት በኋላ የመጣችልኝ እርግብ ሀሴት ናት። በማለት ሀና ልጅ ነኝ ብላ የተከሰተችበት ታሪክ ሀሰት ነው በማለት ሲወነጅሏት ነበረ። ወይዘሮ አስቴር ግን አሁንም አልተዋጠላቸውም። እዚያው የወይዘሮ ሜላት መኝታ ክፍል ተቀምጠው የሀናን የልጅነት ጊዜ እያሰቡና እያስታወሱ ነበር። ሀንዬም በሀያቷ በኩል ተቀባይነት ስላገኘች ስራዋን እየሰራች በፈገግታ ናት። ታዲያ የእሷ ፈገግታ ግን እርግብን አበሳጭቷታል። ለምን ትስቂብኛለሽ እያለች ስትጮህባትም ነበረ። ሀንዬም ታሪኬን ብዘርፊ ስሜቴን መዝረፋት ማንኛውም እኔ ልጃቸው እንደሆንኩኝ በሀያቴና በአባቴ በኩል ተቀባይነትን አግኝቻለሁ በማለት በራስ መተማመን እየመለሰችላት ነበር። እርግብም እሱን ከውጤት በኋላ እንነጋግራለን ብላለች። እንግዲህ ባዩሽ ለምርመራው አታስቤ ባለቻት መሰረት ውጤቱን ዶክተሩ እንደሚቀይርላት እርግጠኛ ሆነ ይሆን ብቻ ከምርመራ በኋላ እንነጋግራለን ስትል ነበር እርግብ። አንዬም ብዙ መስዋዕትነት ከፍሎ እያሳደገ አባታለኝ የምርመራ ውጤቱ እውነታውን ከማወቅ ውጭ በህይወቴ ላይ አንዳችም የሚፈየድልኝ ለውጥ የለም በማለት በራስ መተማመን መልሳላታለች። በዚህ የተናደደችው እርግብም አንቺን መግደል ነበር በማለት ዝታባታለች። ሀንዬም ከእናቷ በስተቀር በሌሎቹ የቤተሰብ አካላት ተቀባይነትን ስላገኘች በዚህ እርግብ ስለምትበሳጭባት የምታደርገው የምትጨብጠው አታለች። ታዲያ ለዚህ ነበረ በፈገግታዋ ለምን ሳቅሽብኝ? በማለትም ንትርክ ውስጥ የገባቸው አንዬም ታሪኬን መዝረፍ ትችይ ይሆናል፣ ስሜቴን ግን መንካት አትችይም በማለት ተናግራታለች። አንዬ አባቷን እየተንከባከበ ስላለው አሲር ስለሚሰማት ስሜት እየገለጸችለት ነበረ። እናንተ ትናፍቁኛላችሁ ብዬ ነው እንጂ እዛው የስራ ቦታዬ ማደር እፈልግ ነበር አለችው። አሲርም የሀንዬን ፍቅር እያሰበ እኔ ልናፍቅሽ እችላለሁ ማለት ነው እያለ ደጋግሞ ሲጠይቃት ነበረ። ሀንዬም፣ አባቴ ከተሻለውና ወደ ደሴ ከተማ ከሄድን አንተን እንደማላገኘ ሳስብ ትናፍቀኛለህ አለችው። እዚህ ንግግሯም አሲር ተደስቶ በህይወቴ ትናፍቀኛለህ ያልሽኝ አንችነሽ በማለት ውስጡ በደስታ ተሞልቷል። ወይዘሮ አስቴርም ሰራተኛነሽ በማለት እርግብን ስለተናገሯት ተናገሯት አስቀየምኳት፣ በማለት ይቅርታ እየጠየቋት ነበረ። እርግብም ይቅርታ ማድረግ ለራሴ ነው፣ ይቅር ባልል የምጎዳው እኔ ነኝ፣ በማለት እሳቸውን አሁንም ትክክለኛ ልጅ እንደሆነች ለማስመሰል እየሞከረች ነበረ። ታዲያ ግራ የተጋቡት ወይዘሮ አስቴርም ሀንዬንም ጠይቀዋት ነበረ፣ ልጅ አንችነሽ ወይስ እርግብ በማለት ይህንን ከምርመራ በኋላ ያረጋግጡታል። እኔ እኔ ነኝ ላለው እርሷም ሀሴት እንደሆነች ትናገራለች። የእናት ልብም አልተቀበለኝም ብቻ የሚሆነውን ወደፊት ለማየት ነው እያለች ነገረቻቸው። ወይዘሮ አስቴርም የሁለቱን ታሪክ ካዳመጡ በኋላ ምንም እንኳን ውስጣቸው እያደላ ያለው ወደ ሀንዬ ቢሆንም ትክክለኛው ነገር ለመድረስ ግን ግራ የተጋቡ ይመስላሉ። ዶክተሩ ምን እቅድ ቢኖረው ነው? ወይዘሮ ሜላትን ወደ ሆስፒታል እንድትመጣ ና ሊያናግራት የሚፈልገው ነገር እንዳለ አናግሯት ነበረ። ነገር ግን ወይዘሮ ሜላት በእናቷ መምጣት ያሰበችውን መንገድ ሳትጓዝ ቀርታለች። ዶክተሩም ለምን ቀረሽ በማለት ድጋሚ ደውሎ ጠይቋት ነበር። እናቴ ስለመጣች መምጣት አልቻልኩም፣ በቃ ሌላ ጊዜ እመጣለሁ ብለዋለች። ምን ሚስጥር ሊነግራት ይሆን? አንዬም ከስራ ቦታዋ ሰንብታ ወደ አባቷ ቤት ስትመለስ አሲር አቮካዶ ገዝቶ ጠብቋት ነበረ። እንድትበላ ግብዣ ቢያደርግላትም እሷ ግን በህይወቷ የምትጠላው ምግብ አቮካዶ እንደሆነም ትናገራለች። ይህ ጸባይዋ ደግሞ ከልጅነቷ ጀምሮ እንደሆነ ሀያቷም ሲያስታውሱ ተመልክተናል። ኖላዊ ክፍል አርባ ሰባት ይህንን ይመስል ነበረ። በሚቀጥለው ክፍል የምርመራ ውጤቱን በግልጽ ይነግሩን ይሆን ወይስ አሁንም ለሌላ ጊዜ ያራዝሙት ይሆን? እንግዲህ በጉጉት ሲጠበቅ የነበረው የምርመራ ውጤት ሳይደረግ ነገር ግን በአይነ ህሊናቸው ያስቧት ልጃቸው ሀና እንደሆነች ውስጣቸው የነገራቸው፣ በአባቷና በሀያቷ በኩል ሀንዬ ተቀባይነትን ስላገኘች በጣም ደስ ብሏታል። እንግዲህ የምርመራ ውጤቱስ ምን ይዞልን ይመጣ ይሆን ውጤቱ በነባዩሽ ሴራ ተጠልፎ ይወድቅ ይሆን ወይስ ትክክለኛውን መረጃ ይዞልን ይመጣል? አብረን እንመለከተዋለን። እንግዲህ የዛሬው ክፍል ያቀረብኩላችሁን ይመስላል። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።